እጅግ አመሰግናለሁ። የተከበሩ አቶ አህመድ ሙዬ የደሴ ከተማ ምክር ቤት ዋና ፈ ጉባኤ፣ የተከበሩ አቶ ጥላሁን ሽመልስ የአማራ ብሔራዊ ክልላዊ መንግስት ውሃ ቢሮ ምክትል ቢሮ ኃላፊ የተከበሩ አቶ አሸናፊ አለማየሁ የደሴ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ፣ ክቡር አቶ መልስ የታቸው የደሴ ከተማ ምክትል ከንቲባ፣ የተከበራችሁ የከተማችን አስተባባሪ ኮሚቴ አመራሮች፣ በየደረጃ ያላችሁ የከተማችንን አመራሮችና መንግስት ሰራተኞች፣ የተከበራችሁ የደቡብ ወሎ ዞን አመራሮችና ሰራተኞች፣ የተከበራችሁ የሃይማኖት አባቶች የሀገር ሽማግሌዎች፣ ወጣቶች፣ ሴቶች፣ ባለሀብቶች፣ ክቡራንና ክቡራት፣ በመጀመሪያ በክልላችን የተፈጠረውን እርስ በእርስ ጦርነት ወደ ሰላም ለመመለስ መንግስት የሚያደርገውን ጥረት በመደገፍ ህዝባዊ የድጋፍ ሰልፍ አድርጋችሁ መላ የከተማችንን ህዝብ በመውጣታችሁ ልባዊ ምስጋናዬን ላቀርብላችሁ እወዳለሁ። ሰላም ለሰው ልጅ ህይወት ጉዞ ወሳኝ ነው። ያለ ሰላም ሁሉም ነገር ከንቱ ነው። የሰው ልጅ አእምሮ እየበሰለ ሲሄድ፣ ዕውቀቱ እየዳበረ ሲሄድ የስልጣኔው መገለጫ በሐሳብ የበላይነት ያምናል፣ በንግግር በውይይት ያምናል። የውስጥ አንድነታችንን ጠብቀን ችግሮቻችንን በውይይት እየፈታን የምንሄድ ከሆነ ደግሞ ሰላማችን ተጠብቆ ይቀጥላል፣ ልማት ይመጣል፣ የህዝባችን ጥያቄዎችም ይፈታሉ። ሰላም እንደ ገነት ንጹሕ ብቻ ወይም ደጎች ብቻ የሚኖሩባት ሳትሆን ክፉዎችም ክፋታቸውን ጭምር ይዘው የሚኖሩባት የክፉዎችም የደጎችም የጋራ መኖሪያ ናት። ስለሆነም ሰላምን ደጎች ብቻ ሳይሆኑ ክፉዎችም ከነ ክፋታቸው ይኖሩባት ዘንድ ሊጠብቋት ይገባል። ምንም ይሁን ምን ስርዓት ሊኖር ይገባል። የሕግ የበላይነት ሊኖር ይገባል። የሕግ የበላይነት ከሌለ ኃይለኛው ደካማውን እየበላ ራሱን ያኖራል። ሥርዓት ከሌለ በመንፈሳዊ ዓለም ሳይቀር ምዕመን ምዕመኑን፣ ቄሱ ቄሱን፣ ሸሁ ሸሁን ወዘተ ያሳድደዋል። በአጠቃላይ ሥርዓት አልበኝነት ከነገሰ ወቅቱ ለጉልበተኞችና ለዘራፊዎች በረከት ሲሆን፣ በአንጻሩ ለንጹሐንና ለደካሞች ደግሞ እርግማን ይሆናል ማለት ነው። በዘመነ ኢህአዴግ የተዘርቶ ለሶስት አስርት ዓመታት ያደገው የብሔርተኝነት አቀንቃኝነት ወይም የጎሳ ፖለቲካ ከእለት ወደ እለት እየተካረረ በመምጣቱ አሁን ላይ በክልላችን እኔ ያውቅልሃለሁ ከእኔ በላይ ላሳር እኔ አልኩን ካልተቀበልክ እገድልሃለሁ የሚል ጽንፍ የረገጠ በውይይት የማያምን ቡድን ተፈጥሮ ክልላችንን ላልተፈለገ መስዋዕትነት፣ ዘረፋ፣ እገታ ትምህርት እንዳይማሩ በማድረግ የተማሪዎች ህይወት መጎሳቆል ወዘተ ዋን ዋጋ እያስከፈለን ይገኛል። ለዓመታት የተዘራ ቂም በቀልና የህዝቦች አብሮ የመኖር እሳቤን የሚሸረሽር የግጭት ሴራው ያለ እረፍት ሲጠምቁ ይውላሉ። ጠዋት የአማራን ህዝብ ጥያቄዎች እናስመልሳለን ይላሉ፣ የውሸት ጩኸት ይጮኻሉ። ከሰዓት ከአማራ ታሪካዊ ጠላቶች ጋር አማራን ለመውጋት ሲመክሩ ያመሻሉ። ጠዋት ተባብረው ወገናቸውን ይዘርፋሉ፣ ከሰዓት የዘረፉትን ሲከፋፈሉ እርስ በርሳቸው ይገዳደላሉ። በኢትዮጵያ ታሪካዊ ጥላቶች የሆኑትን የውጭ ባዕድ አገራት የሰጧቸውን የግፍ ተልዕኮ በጭካኔ ይፈጽማሉ። ሰው እያገቱ ገንዘብ ከመዝረፍ ከመግደል ጀምሮ ትውልድ እንዳይማር ትምህርት ቤቶች በመዝጋት አማራ በታሪኩ ገጥሞት የማያውቀውን የትውልድ ኪሳራ እንዲገጥመው አልመው ይሰራሉ። የሚገርመው ግን የእነሱ በወገናቸው ላይ ግፍ መፈጸም ሳይሆን የትንሣኤው በግ በገናው በግ ይስቃል እንዲሉ ተራ በተራ በየቤቱ ጥቃት ውስጥ ሲደርስበን ድረስ ህዝቡ መንቃት አለመቻሉ ነው። አንዳንዱ ይህ አካሄድ አይበጅንም ይላል። አንዳንዱ ዝምታን ይመርጣል። ሌላው ደግሞ ሴራውን በውል ሳይረዳ በስሜት ሲነጉድ አስተውለናል። ጊዜ ደጉ። ዛሬ ግን ህዝብ እየነቃ ይመስላል። አማራ ላይ ጀምሮ አማራ ላይ የሚጠናቀቅ አላስፈላጊ ጦርነት እልቂት ይቁምና እንዋይ ብሎ በጎዳና ላይ በነቂት ወጥቶ እያወገዘ ይገኛል። ዛሬም አልረፈደም። ምንም እንኳን የጽንፈኝነትን አደጋ በሐሳብ ያለ ኪሳራ መማር ስንችል በድርጊት በኪሳራ ብንማርም አሁንም ቢሆን አስከፊነቱን ተረድተን ተባብረን በማውገዝ በአንድ በኩል ለህዝባቸው እረፍት ሲሉ የሰላም ጥሪውን ተቀብለው ለመምጣት ፈቃደኛ የሆኑትን ተቀብለን ወደ ህዝብ ተቀላቅለው በዘላቂነት አቋቁመን በሰላም መኖር እንዲችሉ ማመቻቸት ይኖርብናል። በተቃራኒው የህዝብን የሰላም ጥሪ አንሰማም ያሉትን ደግሞ በመጀመሪያ የሎጂስቲክ ምንጭ ከመሆን ራሳችንን መጠበቅ ይገባል። ሲቀጥል እነዚህን የውጭ ጠላት ቅጥረኞች በጋራ በመታገል አሳልፎ መስጠት ለክልላችንን መረጋጋት፣ ለህዝባችንን እረፍት መትጋት ይኖርብናል። በክልላችን የተሟላ ሰላም ለመምጣት መንግስት ብቻውን ሊወጠው የማይችል በመሆኑ፣ ፖለቲካውኛውም ምሁሩም አክቲቪስቱም የሃይማኖት መሪዎችም ህዝቡም ለሰላም ግንባታ በጋራ ልንረባረብ ይገባል። አሁን ባለው ሁኔታ እንኳንስ የአንድ አገር ህዝቦች ስንሆንና እንኳንስ በዝምድና አረግ የተጋመርን የአማራ ትውልድ ስንሆንና የተለያዩ አገራትና ዓለማት ህዝቦችም ለሰላም ሲባል እየተነጋገሩ እየተወያዩ ሳይስማሙ ጭምር ለህዝቡ ሲሉ ነገሩን በመተው እየተስማሙ አብሮ ለመኖር ረጅም ርቀት እየተጓዙ ባሉበት፣ እኛ ለምን ተነጋግረን መስማማት ያቅተናል? ለህዝብ ሲባል የማያግባቡንን እየተውን የሚያግባቡን እያጠናክረን ለሀገር ሲባል ይቅር ተባብለን የክልላችንን ሰላም በመመለስ የውጭ ጠላቶቻችንን ዓይን እንዲቀላ ማድረግ ሊያቅተን አይገባም። ከስሜት መውጣት ተደማምጦ መነጋገር ከልብ መተማመን ይገባናል። የኢትዮጵያ እድገት የኢትዮጵያን እድገት ከማይፈልጉ የውጭ ታሪካዊ ጠላቶቻችን ተልእኮ ተቀብለው አማራን እርስ በርስ ለማተራመስ የሚሰራው ጽንፈኛ ኃይል የጥላቻና የመገዳደል ቅስቀሳ ጩኸት በጮህ ቁጥር ሳይገባን በሴራ ልንገዳደል አይገባም። ህዝቡ ከእንግዲህ በቃ ሰላም እንፈልጋለን፣ ልዩነቶች በውይይት ይፈቱ፣ ከዚህ ውጭ የሚደረግ የጠላት ሰላም እንቅስቃሴ በጋራ እንታገላለን ብሎ በጠላት ላይ አምፆ መነሳት አለበት። የተከበረውን እና አስተዋዩን የአማራ ህዝብ አዋቂ የሌለበት በሳል የሀገር አስታራቂ የሌለበት አናስመስለው። ከህዳሴ ግድብ ግንባታ መጠናቀቅ እስከ የባህር ወደብ ያስፈልገናል ብለን አቋም ይዘን ድምፃችንን ለዓለም አቀፉ ማህበረሰብ በማስረዳት ተቀባይነት በማትረፋችንን ጠላቶቻችንን የነሱ ብቻቸውን ማደግ ሳይሆን የእኛ እንደ እነሱ አብሮ ለማደግ የምናደርገው ጥረት አይናቸው ቀልቶባቸው አኩርፈው የተነሱ የውጭ ጠላቶቻችንን በደገሱልን ድግስ እርስ በርሳችንን መበላላት የለብንም። አንድ ላይ ንቁም። አንድ ላይ ቁመን ህዳሴ ግድብን እንዳሳካነው ሁሉ አንድ ላይ ቁመን የባህር ወደብ ጥያቄያችንን እናሳካዋለን። መገዳደር የልቃን፣ ሰላም ይውረድ። እኛ ኢትዮጵያውያን በታሪካችንም ቢሆን ለውጭ ጠላት የብረት ቆሎንን እንቆረጥማለን እንጂ አንቆረጠምም። በሰጥቶ መቀበል ዲፕሎማሲያዊ መርህ ከማስተናገድ ይልቅ የተቀማነውን የወደብ ጥያቄ ለምን አነሳችሁ ብሎ ለሚነ ተነኩሰን ማንኛውም ምድራዊ ኃይል ዛሬም እንደትናንቱ እንደ አድዋ ሆ ብለን ተነስተን ፈረሳችንን በጥንታዊ ወደባችንን በቀይ ባህር ዳርቻ በአሰብ ዳርቻ ውሃ እንዲጠጣ በማድረግ ታሪካችንን እናስመልሳለን። ለዚህ ደግሞ ቋንቋ፣ ብሔር፣ ሃይማኖት ሳይለየን ተባብረን አንድነታችንን አጠናክረን ልንቀጥል ይገባል። በዚህ አጋጣሚ ለክልላችንን ሰላም መመለስ ዋጋ በመክፈል ለዚህ ላደረሰን ለተከበረው መከላከያ ሰራዊት፣ ለጸጥታ መዋቅራችን፣ ለፖሊስ፣ ለሰላም አስከባሪ፣ ለአድማ ብተና፣ በአጠቃላይ ለጸጥታ መዋቅራችንን ትልቅ ምስጋና ልናቀርብ እንወዳለን። በተጨማሪም ለከተማችንን ሰላምና ልማት ከጎናችን ቁሞ እየደገፈን ለሚገኘው የከተማችንን ህዝብ የከተማችንን ወጣት ሴቶች የሃይማኖት አባቶች፣ ባለሀብቶች፣ ሁላችሁም በየድርሻችሁ መንግስት ሰራተኞች ለምታደርጉልንም ድጋፍ እጅግ በጣም እናመሰግናለን። የደሴ ልማት ከአንድ ልማት ምዕራፍ ወደ ሌላ የልማት ምዕራፍ በምናደርገው እንደ አስጨራሽ ትግል ከጎናችን ቁሞ ህዝቡ በሀሳብ በገንዘብና በጉልበት ሊደግፈን ይገባል። በመጨረሻም በአሁኑ ሰዓት እንደ ነሐሴ ዝናብ ክረምቱ እየነጋበት የመጨረሻው ሰዓት እንደሆነው እንደ ነሐሴ ዝናብ በውሽንፍር ሰማይ ስር ሄድ መጣ እያለ እንደሚዘንበው ዝናብ የውጭ ጠላቶቻችንን ከውስጥ ቅጥረኞቻቸው ጋር በመተባበር ለዳግም ወረራ ሄድ መጣ እያሉ እየመከሩብን መሆኑን ተረድተን ከመንግሥት ጎን በመቆም መሪዎቻችንን ጠብቀን ክረምቱ እየነጋ መሆኑን አውቀን ለፍሬው እንድንበቃ ለጋራ ሰላም አብረን እንስራ እንሰራ ዘንድ ጥሬን ላቀርብላችሁ እወዳለሁ። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። እጅግ አመሰግናለሁ። ስንፈኛው ኃይል በንጹሃን ላይ የሚፈጽመው ግድያ፣ ማገትና ማፈናቀል ሊቆም ይገባል ይገባል ይገባል።